ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። ዛሬ በጣም ቆንጆ ቀላል የክሮሳን ዶናት አሰራር ነው ያመጣሁላችሁ። የእውነት ነው ምላችሁ መጣፈጡ አትጠይቁኝ። ቪዲዮን እስከ መጨረሻው እዩት። እንዲሁም ለቤት የአዲስ የሆናችሁ ሰብስክራይብ ያርጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ ሼር እያረጋችሁ ሀሳብ አስቴታችሁ እንደሆነ ኮሜንት ላይ ያስቀምጡልኝ። አብረን እንስራው እሺ ውዶቼ፣ ዶናቱን ለማዘጋጀት የሚያስፈልገን በመጀመሪያ ሁለት ኮብ ከግማሽ ወተት አሞቃለሁኝ። ወተቱን በጣም ሳይፈላ እንዲሁም ደግሞ እናወጣዋለን ማለት ነው። ሊፈላ ሲል እናወጣው እና በጎን እንደዚህ ቅዝቀዝ እስከሚል ድረስ እንዴት ነው በጣም ቅዝቅዝ ያልሆነ ዳፊ እስከሚሆን ድረስ እንጠብቀዋለን ማለት ነው። ይህን ይመስላል ወተቱ እንደምታዩት ሊፈላ ትንሽ ነው የቀረው። እዚጋ ማብኪያዬን አዘጋጅቻለሁኝ። ሁለት ኩብ ዱቄት ጨምር ያለውኝ፣ ግማሽ ኩብ ስኳር፣ እንዲሁም ደግሞ ሁለት የሾርባ ማንኪያ እርሾ ጨው ጨምራለሁ። እዚህ ጋር አራት እንቁላል አስፈር ነው የተጠቀምኩት። እዚህ ጋር ያፈላነው ወተት እንደምትመለከቱት ከእጅ ሲያስገባበት ምንም አያቃጥልም መካከለኛ ነው ሙቀቱ። አንድ ላይ ጨምርና ሁሉንም በአንድ ላይ አዋህደዋለሁ ማለት ነው። እንዴት ነው እንደ እርሾ ነው የማዘጋጀው። ይህ እውነት አጠይቁኝ። በጣም በጣም ልስልስ ነው የሚለው በጣምስ ቁንጅ ነው የሚሆንላችሁ፣ ማለት ነውና እንደዚህ አድርጋችሁ ተጠቀሙት፣ ሞክሩትና ሐሳብ አስተያየታችሁን ኮሜንት ላይ ታስቀምጡልኛላችሁ። እንደዚህ በደንብ አድርገን ሁሉንም ካዋሃር ነው በኋላ ቢያንስ ለ15 ደቂቃ ሽፍን እናደርግና እንደዚህ በናይሎን እንተዋለን ማለት ነው፣ ኩፍ እስከሚል ድረስ ከ15 ደቂቃ። ይህን ይመስላል በጣም ቆንጆ አሪፍ ሆኖ ቦክቷል። ዶቄት እየጨመርን እናቦካዋለን ማለት ነው። እኔ ሁለት ኩብ ነው የተጠቀምኩት በአጠቃላይ ሁሉም አራት ክቡብ ዶቄ ተጠቀም ተጠቅሜ ያለሁኝ ማለት ነው። እኔ መለኪያ አለኝ፣ እናንተ እንደ መለኪያችሁ መጠን ውሃ መጠጫ ልትለኩ ትችላላችሁ። እንደዚሁም መለኪያ ካላችሁም በሱ መለካት ትችላላችሁ እና ትንሽ ወፈር እስከሚላችሁ ድረስ ዶቄት እየጨመራችሁ እሽት ማድረግ ትችላላችሁ ማለት ነው። የእውነት ወተቱ ማለት ነው እንዴት ነው ስታሹት፣ በጣም ነው የሚያግዛችሁ። ልስልስ ነው የሚያደርገው ሊጡ ነው ራሱ። እናንተ ስታቡኩት በጣም ጉልበት አያስፈልጋችሁም። እና በጣም ቆንጆ ነው፣ በጣም አሪፍ ነው፣ ሞክሩ። ይህ እንደዚህ አድርጌ በደንብ አድርጌ ወፈር እስከሚል ድረስ እንደዚህ ዶቄት እየጨመርኩኝ አቦካዋለሁ ማለት ነው። ይህን ይመስላል። እዚህ ጋር የገበታ ቅቤ አንድ የሾርባ ማንኪያ የሚሆን የተጠቀምኩት ይህ ደግሞ በጣም ቆንጆ የበለጠ ሊጡ ልስልስ እንድል ያግዘዋል ማለት ነው። በጣም ቆንጆ ነው። ይህንን ይመስላል። እንደዚህ አድርጌ አቦካት ለአርባ ደቂቃ ወይም ደግሞ ለአንድ ሰዓትም ማቆይ ይችላላችሁ። አሁን ላይ ትንሽ ቅዝቃዜ እየመጣ ስለሆነ አንድ ሰዓት ሊቆይ ይችላል ማለት ነው። እንደዚህ ሽፍና አድርገን ለአንድ ሰዓት ወይ ደግሞ ለአርባ ደቂቃ እናቆየዋለን ማለት ነው እኔ ዛሬ ዶናት ማሽ ነው መስራት የፈለግኩት እዚ ጋር ብስኩት ሎተስ አለኝ እንትኑ ማለት ነው እዚ ደግሞ ኖተላ አለኝ በእነዚህ ነው መስራት የፈለግኩት እናንተ ቤታችሁ ቸኮሌቱን አዘጋጅታችሁ በቸኮሌት መጠቀም ትችላላችሁ የቸኮሌቱን አሰራር አሳየን ካላችሁም ችግር የለውም አሳያቸዋለሁ ማለት ነው በዚህ መልኩ ከአርባ ከአርባ ደቂቃ በኋላ ይህን ሆኖ በጣም ቆንጆ አሪፍ ሆኖ በቅቶልኛል። እንደምትመለከቱት በጣም ለስላሴ አለው። እንደምትመለከቱት ሊጡን ለሁለት እንደዚህ ከፍዬ እቆርጠዋለሁ ማለት ነው። እንደዚህ እናዘጋጅና እናስተካክሏል እንዳምጠዋለን ማለት ነው የእውነት ነው ምላችሁ ከፈለጋችሁ እናንተ በሻይ መመገብ ትችላላችሁ እንዲሁም ደግሞ የፈለጋችሁትን ማስገባት ትችላላችሁ በነገራችን ላይ ማለት ነው በጣም በጣም ቀላል ነው እንደዚህ አድርገን በጣም ሳይሳሳብ በጣም ደግሞ ወፍራም ሳይሆን መካከለኛ አድርገን በዚህ መልኩ እንዳምጠዋለን ማለት ነው በጣም ቀላል ነው የእውነት ይሄ ደግሞ ለየት ነው የሚያደርገው ግዴታ ዶናት አንድ አይነት መስራት የለብንምና አንዳንድ ጊዜ እንደዚህ ቀየር እያደረግን ብንሰራ በጣም አሪፍ ነው ብዬ አስባለሁኝ። የእውነት ነው የምላችሁ። ኒንጃ እኔ ጣዕሙን አጠይቁኝ፣ ሰርታችሁ ኮሜንት አስቀምጡልኝ። ሀሳብ አስቴታችሁን ከሰራችሁ በኋላ ማለት ነው ልክ እኔ በዚህ ባሳየዋችሁ ጥሪ በዛ ቀጥታ ሄዳችሁ ከሰራችሁ በኋላ ሀሳብ አስቴታችሁን ኮሜንት ላይ አስቀምጡልኝ። በዚህ መልኩ እንደዚህ ይቆራርጠዋለሁ ለክሮሳን ስለሆነ የምሰራው። የእውነት ስራው ራሱ ምንም አያስቸግርም። ጊዜ በጣም ነው የሚቆጠበው። ጊዜያችሁን አይወስድባችሁም። ሞክሩት። እንደዚህ ከቆራረጥን በኋላ ክሮሳናችን እንሰራለን። በዚህ መልኩ ማለት ነው። እንደዚህ ስትጠቀልሉት ጫፍ ላይ ስትደርሱ በደንብ አድርጋችሁ ጥብቅ አድርጎት። እሺ፣ እንትን እንዳይልባችሁ በኋላ በምጠብሱበት ሰዓት እንዳይከፈት ማለት ነው። እኔ እዚህ ጋር ወረቀት ዝብዳ አዘጋጅቻለሁ። ከእንደዚህ ቁጭ በኋላ ለማንሳት በጣም ነው የሚመቸው። ይህን ቴክኒክን ተጠቀሙ እላችኋለሁ ውዶቼ በዚህ መልኩ እንደዚህ በደንብ አድርጋችሁ ስትጠቀልሉት በዚህ ጫፉ ላይ በደንብ በደንብ ስር ጥብቅ አድርጉት። ጫፍ ጫፉን በኋላ እናንተ ዘይት በምትጠብሱበት ሰዓት ማለት ነው እንዳይፈታባችሁ። እሺ ውዶችዬ፣ እንደዚህ ካዘጋጀን በኋላ በመጨረሻም ይህንን ይመስላል። በጣም ቆንጆ በጣም የሚያማምሩት የእውነት ነው የምላቸው። እንደዚህ ማልን ደ ዶናት ነው የምትሉትና ይህንን ቢያንስ ለአምስት ደቂቃ ለአስር ደቂቃ ማቆየት ትችላላችሁ፣ ትንሽ ኩፍ እስኪላችሁ። ግን መጀመሪያ የሰራችሁትን እስከምትጠፉ ድረስ ኩፍ ይላል እሱ። እዚህ ጋር ዘይት ጥጃለሁ እንደምትመለከቱት፣ ዘይቱ የዘይቱ ሙቀት በጣም ኦቨር መሆን የለበትም በጣም መጋል የለበትም። እንዲሁም ደግሞ በጣም ደግሞ መቀዝቀዝም የለበትም መካከለኛ ላይ መሆን አለበት እሳቱ ማለት ነው። በእንደዚህ አድርገን እሳታችን ለሰስ አድርገን በደንብ አድርገን እንጠብሰዋለን። እሳቱ በጣም የጋለ ከሆነ ዘይቱ ዝም ብሎ ከላይ ብቻ ተጠብሰው ከውስጡ ሊጥ ይሆንባቸዋል። ስለዚህ መካከለኛ መሆን አለበት። ልክ እንትኑን ምንድነው ዶናቱን ስትጨምሩ ቀስ ብሎ እንዲበስል እስከ ውስጡ በደንብ ሆኖ በጣም ቆንጆ ከለር ይዞ እንዲመስልላችሁ እሳቱን ኦቨር ማድረግ የለባችሁም። ይህንን ይመስላል። የእውነት እንደዚህ ጥብቅ ካረጋችሁ ራሱ ስቅ ውስጥ እንደዚህ አይፈታባችሁም። ይህንን ይመስላል። በጣም በጣም ቆንጆ ነው። በጣም ነው የሚያምረው። ልስላሴ፣ ሽታው ራሱ የእውነት ዝም ብላችሁ አሁን ይህንን በስኳርም እንደዚህ ማዘጋጀት ትችላላችሁ። እንዲሁም ደግሞ ዝም ብላችሁ በሻይም ምንም ሳታደርጉ ጠብሳችሁ ብቻ በሻይ ለቁርስ ለመክሰስ መጠቀም ትችላላችሁ። ውስጥ እኔ ኑቴላ እና ሎትስት ለማስገባት እንደዚህ ልክ ከላይ ያለን ራሱ እንደዚህ በስኪን ወይም ደግሞ በቢላዋ ወጋ ስታረጉት ራሱ ውስጡ ባዶ ነው ነው የሚሆንላችሁ እና እዚህ ጋ እኔ እያዘጋጀሁት ያለኝ ቅድም ያሳየኋችሁ እዚህ ጋ እንደዚህ እያደረግኩኝ ውስጥ አስገባለሁ ማለት ነው። ነውትላንም ሎተስትንም ግማሹ ሎተስት ግማሹን ደግሞ ነውትላ አርጌ ይሰራለ። ምክንያቱም ቤት የሚፈልጉት ነውትላና ሎተስት ስለሚፈልጉ ማለት ነው። እንዲሁም ደግሞ ዝም ብለውም የሚመገቡ አሉ። ስለዚህ ዝም ብዬም ማድረገዋል ለሶስት ነው የማከፋፈለው ማለት ነው። ስለዚህ እናንተ እንደ ፍላጎታችሁ ነው። ውስጥ ክሬም ማስገባት ከፈለጋችሁ ክሬም አስገብታችሁ መጠቀም የፈለጋችሁትን እናንተ ቤት ያለውን ጋላክሲ መጠቀም ትችላላችሁ። እንዲሁም ደግሞ የፈለጋችሁትን አይነት ውስጥ እንደዚህ እያስገባችሁ መጠቀም ትችላላችሁ። እንዲሁም በሻይ ዝም ብላችሁም መመገብ ትችላላችሁ ማለት ነው። እናንተ እንደ ፍላጎታችሁ ነው። እና በጣም ቀላል ነው፣ በጣም አሪፍ ነው። እንደምትወዱ ደግሞ ተስፋ አደርጋለሁኝ። ሰርታችሁ ሞክሩት። የእውነት የዛሬው ቴክኒክ በጣም ከወትሮ ለየት የሚያደረገው የምንፈቀላችሁ ልስላሴው እንዲሁም ደግሞ ኩፍ አባባሎ ተብሎ ኩፍ ወተቱን መጣ መጣዴ የወተቱ በጣም በጣም አሪፍ ቴክኒክ ነው ብዬ ነው የማስበው። እና ሞክሩት እንደዚህ እያደረግን ሁሉንም በዚህ መልኩ አዘጋጄ ከጨረስኩ በኋላ ይህን ይመስላል። ስኳር ፓውደር ዝም ብዬ ከላይ መስነሼበት አለሁኝ። ይህንን ይመስላል የእውነት ዶናት ነው ክሮሳን ነው ወይስ ምንድነው ነው የምትሉት ማለት ነው። በጣም ቆንጆ ነው፣ በጣም አሪፍ ነው። በጣም ወደውት ነበረ። እናንተም ደግሞ እንደምትወዱ ተስፋ አደርጋለሁኝ። ይህንን ይመስላል እንደምታየት ይሄ እንደው ተስት ነው። ውስጡ እንደምታዩት ይሄን ይሆን ይሄንን ይመስላል። እንዲሁም ደግሞ ኔትላውንም ማሳያችኋለሁ ማለት ነው። ይሄ ኔትላ ነው እንደምታዩት። ይህን ይመስላል። እንደምትወዱት ተስፋ አደርጋለሁ። ለቤት አዲስ የሆናችሁ ሰብስክራይብ እያደርጋችሁ ቤተሰብ ሆኖ እንዲሁም ደግሞ ነባር ቤተሰቦች ላይክ፣ ሼር እያደርጋችሁ አበረታትኝ። የእውነት በጣም ዩቲዩብ በጣም በጣም ቀዝቅዟል። የዛሬው ቪዲዮ ይህን ይመስልን ነበር። በሌላ ያስገነገናኝ ባይ ባይ